ሰላም ሰላም፣ ጤና ይስጠልኝ ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ ቤተሰብ አለውላችሁ። ቤተሰብ እንግዲህ አንዳንድ ነገር ለማለት ከች ብያለው ማለት ነው። እሱ ምንድነው ትናንትና ከትናንት ወዲያ ቲክቶክ ላይ የማየው ነገር ደስ አይልም እና ከኛ የማይጠበቅ ነገር ነው እያደረገን ያለ ነው። እሱ ምንድነው በዴዚ ጉዳይ አንዳንድ ልጆች ፎቶ እየዘቀዘቃችሁ ምናምን ተሳደቡ ልጆች አላችሁ እና አይኖ? ተናዳችሁ ምናምን ሊሆን ይችላል፣ ግን ደግሞ ዴዚ ይህንን ነገር አትፈልገውም። ቤተሰብ ዴዚን ወግኖ በዴዚ በኩል ጥሩ ያልሆነ ነገር የሚያደርግን ሰው ዴዚ አትፈልግም። ሶ እንደዚህ ባናደርግ መልካም ነው። ምክንያቱም ይሄ የዴዚን አይገልጻትም። ቤተሰብ ከእናንተም ደግሞ ይህ አይጠበቅም። አንዳንዶቻችሁ፣ ሁሉንም እያልኩ አይደለም እና በእርግጥ እናንተ እሷን ከመውደድ እና ለእሷ ካላችሁ ነገር አንጻር ነው ቢሆንም ግን እሷም ደግሞ ደጋግማ ላይቭ ላይ እኔ አልፈልግም ፎቶ እየዘቀዘቃችሁ አትስደቡ እያለች ነው። ገባችሁ? ይሄ ሁሉ መነሻ ዊን ነው አደለ? ዊን ዜድ የወሰደችባት ያ ደግሞ በስተት ነው። ጊፍተሯ ደግሞ የቀጠሮ ጌም አዘጋጅና የቀጠሮ ጌም ሲኖርሽ እኔ እሰጥሻለሁ፣ ሰፖርት አድረግሻለሁ ብላት አለች። ኦኬ። ስለዚህ መሳደቡ፣ ፎቶ ዘግዝቁ መሳደቡ ቤተሰብ አግባብ አይደለም። ከገባችሁ ከእንደገና ደግሞ አሌክስም አይታችሁ ከሆነ ስቶሪ ፖስት አድርጓል። የእኛ ልጆች ፎቶ እየዘቀዘቃችሁ የምትሳደቡ አንሱ ፕሊስ፣ ተው ብሎ ስቶሪ ፖስት አድርጓል። እሷም ላይቭ ላይ በገባች ሰዓት ተናግራለች። ስለዚህ እኛ ደግሞ እነሱን መስማት አለብን አደለ? እንደ አንድ እነሱ እንደሚወድና እንደሚያከብር ሰው እነሱ የሚሉን ነገር መስማት አለብን። ይሄ እነሱን አይገልጻቸውም። እነሱ በዚህ ነገር አይደሰቱም። ይገባኛል። ስሜታችሁን እረዳለሁ። እናንተ ተናዳችሁ ነው ለእሷ ካላችሁ ነገር አንጻር እንዴት ትነካለች እንዴት በቃ እንዲህ ይሆናል ብላችሁ ነው። ዜድም ጥፋት የለባትም እኮ በነገራችን ላይ ዜድም በጣም የምታስብና የምትወዳት ልጅ ናት። ዜድጋም ጥፋት የለም እንደ አጋጣሚ የተፈጠረ ነገር ነው። ገባችሁ። ስለዚህ ቤተሰብ፣ ይሄ ከኛ አይጠበቅም ከዴዚና ከአሌክስ ፋሚሊ ከኛ አይጠበቅም። እንደዚህ አይነት ነገር እኛ ጨዋዎች ነን። የዴዚና የአሌክስ ፋሚሊ ቲክቶክ ላይ እንለያለን። ማንም እንደነሱ አይነት ፋሚሊ ያለው የለም። ይሄ ግልጽ ነው የታወቀን። ስለዚህ ፎቶ እየዘቀዘቀን ባንናገር መልካም ነው። ምክንያቱም እነሱም ይሄን ነገር አልወደዱትም፣ አልፈለጉትም። ስለዚህ እኛ ደግሞ እነሱ ያልወደዱትንና ያልፈለጉትን ነገር ከማድረግ ብንቆጠብ መልካም ነው። ገባችሁ? ምንም ጥቅም የለውም ፎቶ መዘጋዘቁ መረጋገጡ ምንም ጥቅም የለውም። ቤተሰብ ኦልሬዲ ጊፍተሯ የዜድ ጊፍተር ትጫወት፣ የቀጠሮ ጌም ታዘጋጅ፣ የሚሰጣት አለው፣ ሰፖርት ያደርጋት አለው ብላለች። ኦኬ። ስለዚህ ዴዚ እና አሌክስ የሚሉንን መስማት አለብን፣ ቤተሰብ ዴዚና አሌክስ የሚሉልን መስማት አለ ምክንያቱም ስድብ ምንም ጥቅም የለውም ስድብ ዴዚንም አይገልጻትም አይወክላትምም ቢሆንም ግን የዴዚና አሌክስ ወዳጆች እንደዚ ያደረጉ ፎቶ ዘቀዘቁ ተሳደቡ እያሉ ሲሉ የነበረው ገባችሁ የዴዚ ወዳጆች ዴዚ እንወዳለን የሚሉ ፎቶ ዘግዘቀው እየተሳደቡ ነው እየተባለ ቲክቶክ ላይ የተወራለው እና ፕሊስ ቤተሰብ ይሄ ከእኛ ፋሚሊ አይጠበቅም አይጠበቅም ቤተሰ። ምክንያቱም እንደዚህ አይነት ነገር አድርገንም አናቅም፣ ማድረግም የለብንም። በተለይ ደግሞ ዴዚ ወታ እየተናገረችን ያልፈልግም የኔ ፋኖች፣ የኔ አድናቆች ፎቶ ዘቅዝቃችሁ ፕሊስ አትሳደቡ፣ እንደዚህ አታድርጉ፣ አቁሙ እያለች ደጋግማ እየተናገረች ነው። እሱም እንደዛው ስቶሪ ፖስቷል። ግዴታ ወጥቶ ቪዲዮ መስራት የለበትም። አይኖ ስሜታችሁን በጣም እረዳለሁ። ስሜታዎች ሆናችሁ ነው፣ ተናዳችሁ ነው ምንም እናንተ ኪስ የሚገባ አምስት ሳንቲም የለም። ለዚ ካላችሁ ፍቅር እና አክብሮት የተነሳ ነው ይህን በንዴት ያደረጋችሁት። ቢሆንም ደግሞ ባለቤቶቹ በቃ እንደዚያ ያታደርጉ እኛ ይሄ እኛን አይወክለንም ብለው ወጥተው ከተናገሩ እነሱን መስማት አለብን። አደለ? ስለዚህ ፕሊስ ቤተሰብ ሰላም ፍጠሩ። ቲክቶክ ላይ መረጋገጡ፣ እንደዚያ መነጋገሩ ተገቢ ስላልሆነ እነሱንም መስማት ስላለብን አላስፈላጊ ነገር ነው፣ ስድድብ። ችግር ካለ ተነጋግሮ መፍታት ይቻላል። ኦኬ። ስለዚህ ትናንትና ዜድም ስታወራ ነበረ ይቅርታ ተጠይቅ አልጠይቅም የሚል ክርክር ተነስቶ ብዙ እንትን ነበረ። ግን በቃ አላስ ይሄ እነሱ ሁለቱ ተስማምተዋል። ዴዚና ልጅቷ እስከተስማሙ ድረስ ቲክቶክ ላይ የእኛ መረጋገጥ አስፈላጊ አይደለም ቤተሰብ ስለዚህ በቃ መፍታት አለብን፣ ፈተን ሰላም ማውረድ። ችግር ካለ የደበራችሁ ነገር ካለ ባይዘዌ፣ ሁላችሁንም እያልኩ አይደለም፣ አንዳንዶቻችሁን ነው። እና ችግር ካለ በንግግር መፍታት ይቻላል፣ ቤተሰብ ግዴታ። መዘቃዘቅ፣ ፎቶ መዘቃዘቅ ተገቢ አይደለም። በዛ ላይ እራሳቸው ባለቤቶቹ ወጥተው እየተናገሩ እንደዚህ ያታድርጉ ይሄ እኛን አይወክለንም እያሉ ስለሆነ ፕሊስ እንደዛ ባናደርግ መልካም ነው። ሞር እኛ እንዲህ በሆን ቁጥር ዴዚ እየደበራት ነው በእውነት ቲክቶክ እንዳትመጣ ውላ ልናደርጋት ነው። በጣም ደብሯት ነው ስታውራ የነበረው በቃ እኔ እንደዚ አልፈልግም። ምክንያቱም የእሷ ስም ነው አብሮ የሚነሳው የዴዚ ወዳጆች የዴዚ ፈኖች እንደዚያ ያደረጉ ስለሚባል የእሷም ስም አብሮ ስለሚነሳ ፕሊስ እንደዚ አይነት ነገር ከማድረግ ብንቆጠብ መልካም ነው። ስድብ ምንም ስድብ ባይ ዘ ዌይ በጣም የሚያጸያፊ ነገር ነው። አይኑ እናንተ ለእሷ ከማሰብ እና ከንትን ከማለት ቢሆንም ኦኬ ወታ እሷ ሂዱባት ስደቡ፣ እኔ አስቀይማኛለች ብትል ሁላችንም ሆ ብለን እናንተ አደላችሁም፣ እኛም ተጨምረን ሆ ብለን እንነሳለን። ስለዚህ እሷ ደግሞ ወታ እኔ ይሄ አይወክለኝም፣ በቃ እኛ ሰላም እንፈጥራለን። የእኔ ወዳጆች፣ አከብራችኋለሁ፣ እወዳችኋለሁ፣ ግን እንደዚህ ፎቶ እየዘቀዘቃችሁ አትጣሉ ስላለች፣ እኛ ደግሞ እሷን መስማት አለብን። ሶ እንደዚህ የምታደርጉ ሰዎች ቲክቶክ ላይ ፕሊስ አቁሙ። ከመልካም ነገር እናንተ በመልካም እንደሆነ አውቃለሁ ግን ደግሞ እነሱ እስካልፈለጉ ድረስ ሁለቱም ወጥተው እስከተናገሩ እስካልፈለጉ ድረስ በግዴታ ማድረግ የለብንም የእነሱንም ስሜት ማክበር አለብን አይደለ አንዳንዴ እኮ ለምንወደው ሰው ስንል እየተናደድን መተው የሌለብንም ብዙ ነገሮች እንተዋለን ለዛ ለምንወደው ሰው ስንል ማለት ነው እሱን ላለማስቀየም ስለዚህ እኛ ደግሞ እነሱን ከመውደዳችን እና ከማክበራችን መጠን የሚሉን መስማት አለብን እና ቤተሰብ እኛን፣ የአሌክስና የዴዚን ፋሚሊ አይገልጽም። ስድም አትጣሉ ያለ ችግር የደበራችሁ ነገር ካለ በንግግር መፍታት ይቻላል። ኦሬዲ እነሱ ተስማምተዋሉ፣ ሰላም አውርደዋሉ። ጌም ትጫወትና እኔ ሰጣት አለው ብላለች። ምንም እንትን የሚል ነገር የለውም ቤተሰብ ሰላም ይሻላል። ሰላም፣ ፍቅር፣ ሁሌም ፍቅር ያሸንፋል። ሰላምን የመሰለ ነገር የለም። እነሱ የሚሉንም መስማት አለብን ብዬ ስለማምን ነው። ይሄ የግል ሀሳብ አስተያየት ነው። እናንተ ደግሞ የተሰማችሁን በጨዋ ደንብ አስተያየታችሁን የተሰማችሁን ኮመንት ሴክሽን ላይ ሁላችሁም እንድታስቀምጡ እፈልጋለሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን እና ይህን ነው ማለት የምፈልገው። ቴንክ ዩ እወዳችኋለሁ።